አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወደ ኢትዮጵያ ተከታታዮች እንደምን ናችሁ? አልሀምዱሊላህ ደህና ነኝ። ዛሬ የማሳያችሁ የገንፎ አሰራር ነው። ዱቄቱ ኮቲና ያደረኩት ይህቺ ናት ማለት ነው እና ውሀው ደግሞ ይኸው እየፈላልን ነው ወደ ማገፋት እንሄዳለን ኢንሻአላ። ይሄው የገነፋ ነው ነው ያው አንድ ጄጄ ስለሆነ ነው ማነሳው። ይሄው ላችሁ ማሻአላ እየበሰለ ነው። አገፍቼ ሳበቃ ውሃ ረጌ ጥጄዋለሁ። እየበሰለ ነው ምሳሌይህ ብሳል ደህና ሆኖ እዛ ውሃ መጠጥ ሲል እንደገና ማስለዋለሁ ማለት ነው። ይህን ምንስላል አገላብጠነዋል። ይህ ባደ እየስለሆነ እንትን የምለው ያለሁት አይመችም። እንግዲህ እንደምታውቁት ገንፎ አቅምና ጉልበት ይላል።

ይሄን ይመስላል። እስኪ ትንሽ እንቅጠመው። ደግሞ ያው እንግዲህ በካሜራ ጀርባ እኔ አማስዬዋለሁ በደንባር ጌ ለዛ ነው። እሺ እህት ሁላ እንትን ገንፎን የምንገለብጥበት እቃ ይኸው፣ ይሄን ይመስላል። ቆንጆ ገበታ ናት፣ ግዟት። ለኢትዮጵያም ታገለግላለች። ከዚያ መብሊያው ይሄ እርጎ ነው። በርበሬ፣ ትንሽ በርበሬ እና ትንሽ ጨው ጨምርበታለሁ። እኔ ስለማውቅ ነው። ከዛ ከ ከገበታውታችን ደግሞ ቅቤ እንቀበዋለን ቅቤ እንቀበዋለን ማለት ነው። እንዳይይዝ እዚያ አድርገን ሁሉንም እናዳርሰዋለን ችንን እንደ እርጎ እንኳን አንሶታል። ትንሽ እንጨምርበታለን። ና አንሶ ነበር እንጨመርኩበት አንሶ ነበረ። ትንሽ ጨመርኩበት። በርበሬ ማድርጌበታለው፣ ጨው ማድረኩበት። እርጎ ነው ማለት ነው ለቀለበት ድነው ምክንያቱም እንደዚህ ከተለቀለቀ ቆንጆ ይሆናል ማለት ነው። ወደ ገንፎ ማማሰሉ ሄድን። ደግሞ ወደ ማማሰሉ እየሄድን ነው። በጣም አስቸጋሪ ነው፣ በአንድ እጅ ተይዞ ስለሆነ የማሰለው በጣም ነው የሚያስቸግረው። ማልሽት እጃዋሉ ሶስት ነው የምጠዳው። በነገራችን ላይ ሶስት ነው የሚበስለው። አሁን አሲ እየደረሰ ነው። ወደ እቃውን ገለብጠዋለሁ። በጣም ቆንጆ ጋፋና ነው እንደምታዩት። ይሄው ምዝዝ ይችላል። ማሻአላህ ነው። ይሄው ገልግጫዋለሁ። አለ ያስተካክየ መልሳለሁ። ይሄው ገና ነው አልታስተካከላ አሁን አስተካክዬ እመልሰዋለሁ። እንአላ ይሄው ይሄን ይመስላል ገንፏችን። እንግዲህ ቅቤውን እህ እንዳደረገው ነው። ይሄው ይሄን ይመስላል ቅቤው ይሄ ነው። እንደዚህ አድርገን እናፈስበታለን። እንደዚህ አድርጎ። በርበሬ የፈለገ በበርበሬ ጨምሮ መብላት ይችላል። እኔ በርበሬ አልወድም። በርበሬውን በጎን ነው የማደርገው በሳህን አድርጌ እንደዚህ ብሎ ይውላችሁ። እንደዚህ በጣም ነው የሚያምር። ገንፎ ነው ማሻላ። በርበሬ ያው እንግዲህ የፈለገ ሰው ይብላ ብዬ ይኸው አቀርቤያለሁ። እርጎም አለ ማርም አለ። ቆይ ማሩን ላሳያችሁ። እሺ ቱላ ይሄው ማርም አለ። ማሻአላ የኢትዮጵያ ማር ነው፣ በነገራችን ላይ በጣም ቆንጆ ማር ነው። ማርም አለ እንግዲህ፣ ይሄም እርጎም አለ። በርበሬ የሚፈለገ ሰው በርበሬ ይበላል። እኔ ግን የምወደው በቅቤ እንደዚህ አድርገው በቅቤና በእርጎ ነው የምወደው። ማር ያኔ ያልወድም በጎንፍ በነገራችን ላይ እና ይሆ መሻአላ እንደዚህ አርጋችሁ እንደዚያ አርጋችሁ ብስምላህ ያ ሰላም፣ ቆንጆ ነው። ብልዓት ያለ እኩም ሰርታችሁ ብሎ አሰላም አለይኩም አርሀምቱላሂ ወበረካቱ።